ቤተሰብ ልፋታችን ከንቱ አልቀረም። ትዳሩ ተጀመረ። አቤት ሙያ እና እንክብካቤ ብሩክ ያልተቻለም እንግዲህ በጠዋቱ ብድግ ብሎ ለሚስት ቁርስ ለመስራት ጉድ ጉድ። በነገራችን ላይ ወንዶች ልጆች ኩሽና ገባ ብለው ጉድ ጉድ ሲሉ እኔ ደስ ይለኛል። ምክንያቱም ቢያንስ የኛን ልፋት በተወሰነ ደረጃ እንኳን ይረዱታል፣ ያቁታል ብዬ ስለማስብ ማለት ነው እንግዲህ እንደምታውቁት ሴት ልጅ ያው ስራዋ ይሄ ይሄ ተብሎ ባይቆጠርም፣ ነገር ግን የኩሽና ስራዎች በጣም ነው የሚያደክሙት። በጣም ነው የሚያለፉትኝ ወጣውጥ ነገሮች። በተለይ ደግሞ የኢትዮጵያን ምግብ ጊዜ ይወስዳል፣ ያደክማል እና ወንዶችም ያን ነገር መረዳት አለባቸው ብዬ ስለማስብ እንደዚህ ገባ ብለው ሲሰሩ ደስ ነው የሚለኝ ከምታስቡት በላይ ፕላስ ደግሞ ዛሬ የብሩኬ የባል የባል ድርሻ ታውቃላችሁ ወይንም ደግሞ ባል ሚስቱን ሲንከባከብ በጠዋት ብድግ ብሎ ምን ትፈልጊያለች ምን ቁርስ ትበያለች ምናምን ያን ነገር ሲያደርግ እንዴት ደስ እንዳለኝ እንዴ እንደዛ ለፍተን ገፍተን እዚህ ደረጃ ያደረስነው ፍቅር ወደ ትዳር አመራ ማለት ነው ከዛ በስተመጨረሻም ሀይሚ ዘይትና ጨው ትገዛለህ አልቋል ስትል የሚጠላይ ነገር ምንድነው? ዶሮ አባቴ ይህ ነገር አልቋል ግዛ የሚባለው ነገር ነው። ስለዚህ ብሩቄና ሃይሚ ትዳሩን ጀመሩት ማለት ነው። ቤተሰቦች እንግዲህ ዛሬ ያው ሃይሚና ብሩኬ ደስ በሚል ነገር መጥተዋል። ትናንትና ማታም ቴቶክ ላይ ነበሩ። በቃ ደስ የሚል ምሽት ነበረ። እውነት ሲቀጥል ዛሬ እንግዲህ ያው ብሩኬ ቀደም ብሎ የተናገረው ነገር አለሱም ደግሞ ከዚህ በኋላ በመሀከላቸው የሚያጣሉን የሚያጋጩን አንዳንድ ነገሮች ከዚህ ጥብጥብ ክሊን አርጌ አወጣለሁ፣ ሁሉንም ነገር አስተካክላለሁ፣ ከዚያ በኋላ እኔና ሀይሚ በሰላም እንኖራለን እያለ ነበረ። ምክንያቱም አያችሁ አብረው መኖር ሲጀምሩ የወደፊት አላማቸው የሆነ ተስፋቸው፣ ትዳራቸው፣ ፍቅራቸው ነው እየዳበረ የሚሄደው እና በመሀከላቸው ያሉ እንቅፋቶችን እጅ ለእጅ ሲያዙ ጥድት አድርገው አብረው እጅ ለእጅ ተያይዘው መጓዝ ይችላሉ ማለት ነው ብሩኬ በተግባር አሳየን። በቃ በአንተና ሀይሜ መካከል እኛ ምንም አይነት ጭቅጭቅ ነገር፣ ወጣ ወረደ፣ ተፈለጠ ተቆረጠ የሚባል ነገር መስማት አንፈልግም። ማየት የምንፈልገው ፍቅራችሁን፣ ሰላማችሁን ልክ እንደ ዛሬ ስትንከባከባት እሷን በተረሃ ስትንከባከብ የሚያስቅ የሚያስደስት ነገር ነው። ገባችሁ አይደለ? ብሩኬም ደግሞ ለዛ ነገር ቃል ገብቷልና እስኪ ዛሬ ቅመሜ ልንከባከባት ብሎ በጠዋቱ ብድግ ብሎ። እኔ ግን በጣም የሚገርመኝ ማለት ነው ወንዶች ምንድነው ግን ሁልጊዜ ቁርስ ሲሰሩ ወይንም የሆነ ነገር ሲሰሩ እንቁላል ብቻ ነው የሚሰሩት። እስኪ ከእንቁላል ውጡ የኢትዮጵያ ወንዶች! ምንድነው ነገሩ? ሀይምዬ፣ በነገራችን ላይ ግምቷ ባስታ ጨምራላችኋል። ግን ባስታ አይሰሩም ሀይምዬ፣ የሚሰሩት እንቁላል ፍርፍር። እኔ ሲጀመር እንቁላል ፍርፍር አልወድም በመሰረቱ። ሲቀጥል በብሩኬ ሙያ ላይ እኔ አንዳንድ አስተያየት መስጠት ፈልጋለሁ። ሽንኩርቱ መታጠብ አለበት። እኛ ወንድም ዓለም፣ ሽንኩርቱ በመጀመሪያ መታጠብ አለበት። ሲቀጥል እንቁላል ለመስራት ማለት ነው አራት ተንኮል ነው። በተደራራቢ የመጣለት ልክ ሽንኩርት ሲቀጥፍ የሆነ ተንኮል ያስባል። ልክ ድስቱን ሲያጠብ የሆነ ተንኮል እንደ ብሮኬ ምንድን ነው ነገሩ? ልጅቷን ፕራንክ ልታረጋት ነው? በተንኮል ልታጨልላት ነው? ልትንከባከባት ነው በጠዋቱ? አይገባኝ። ምን የብሬ ነው ምላችሁኝ? እና እንግዲህ በመጀመሪያ እጅን ቆረጡሁኝ ብሎ ታቃላችሁ። ከዛ ሄዶ ሀይሚዬን አስደነግጣት። የእኔ እናት ሽንኩርት መክተፍ እማችል ሰውዬ ዛሬ ምን አቅለበለበህና ኩሽና ገባ ስትል ሳቄን ያበለጠኝ የምሯ ነው። ምክንያቱም ወንዶች ሽንኩርት መክተፍ በብዛት አይችሉም። ግን ግማሾች ይችላሉ። ብሩኬም እያለ ነበር፣ ፍጼ በጣም ጎበዝ ነው እያለ ነበር። ግን ሙከራችሁ በቃ ማሰባችሁ፣ ሀይሚን ለማስደሰት ማሰብህ ሙከራ እኔ በጣም ተመችቶኛል። ሲቀጥል ምግቡም በጣም የሚጣፍጥ ምርጥዬ ምግብ እንደሆነ ሀይሚዬ እየመስክራለት አለ። ግን በመጀመሪያ ግን ቤተሰብ ጫውን ድርግም አድርጎ በዳቦ ሰጥቷቴ፣ ሀይሚዬ እኔ እናት እንዳይከፋው ብላ እያቱ። በነገራችን ላይ እኛ በሾች እኮ ይሉ ይታናቃለን፣ የምር ነው የምላችሁ። ብሩኬ ጫው በዛበት ብላ ሞራሉን እንዳይኮዳ እንዳይከፋው ብላ እምቃ ያዘቻት ሀይሚ፣ አትናገሪም። እኔ እኮ መጀመሪያም ሀይሚዬ፣ አንቺ ተኝልኝ አልጋሽ ላይ አትነሽ፣ ይደክምሻል፣ ይበርድሻል፣ ያደናቅፍሻል ሲልሽ እኮ አረ ተነሽ ሀይሚ እያልኩሽ ነበረ። እንደ በስልክ አልደርስ ብሎች ነው እንጂ ተነሽ ለተንኮል ነው። እስኪ ሾፋ አድርጊው ብሩኬን እያልኩሽ ነበረ። ሀይሚ ቆንጆ ማለት ነው የምር ከዛ እንቁላሉ ላይ ምን አደረገበት? ግማሽ ቀንሶ ጫው ድርግም አደረገበት። ቤተሰብ አሁን በጠዋቱ ያንጫው በልታ እንደው ልጅቷ ሰው ትሆናለች፣ ሰው ትሆናለች ወይ? ደግሞ ተነሽ ተወፍር ያለች ይላል። ትወፍር እንጂ። ወይኔ የዛሬ ቪዲዮ በጣም ያዝናናል። ሲቀጥል ደግሞ በቃ የሆነ ትዳር ሁለት ባልና ሚስት ናቸው የመሰሉኝ እንጂ የሆነ የተጋቡ ባልና ሚስት የሆኑ ያክል ሆነ የተሰማኝ ዛሬ ቪዲዮቸውን ሳይ። ማለት የብሩኬ ማነጋገር የሀይሚም ያደረጓቸው እያንዳንዱ ነገሮች ስታዩቸው ማለት በቃ ማረከኝ። ታቃላችሁ። ሲቀጥል እንግዲህ ከውጭ ሰዎች አሉ ሊገቡ ያሰቡ፣ እቀበላችኋለሁ እያለ ነበር። ይህን ቪዲዮ የምታዩ ከሆነ ኮሜንት ላይ እኔ ነው ይበሉኝ፣ እስኪ እኔ ነው ይበሉኝ። እኔ ራሱ ሲገባ እንዲቀበሉኝ እፈልጋለሁ። እንደው ሀይሚና ብሩኬ እንዲቀበሉኝ አይደለም እፈልጋለሁ ፈልገው በነገራችን ላይ ሄጅ ምናምን ላያቸው ፈልጋለሁ እኔ ስገባ ማለት ነው። ግን ማናችሁ እድለኞች? አሁን በዚህ ሰዓት እነሱ ቤት ሄዳችሁ ብሩኬ ምግብ የሚሰራላችሁ እና ያው በነገራችን ላይ ያው አምስት ሰዓት አካባቢ ከሆነ የምትደርሱት ቀደም ብላችሁ ተናገሩ። ብሩኬ እንቁላል ለመስራት አንድ ሰዓት የፈጀበት ቪዲዮ አርባ ደቂቃ ለዛውን ደግሞ ቶኤክስን ተጠቅመውበታል ሲደመር ሲቀነስ አንድ ሰዓት ማለት ነው። ስለዚህ ብሩኬ ወንድም አለሜ ብቻ መጀመሪያ ዋናው ለመስራት ማሰብ ሀይሚን ለማስደ- ሰት ኑሯችሁን ፍቅራችሁን ለማዳበር ጠንክረህ እንዴት ነው አለ አደለም መስራት። እኔ ደስ ብሎኛል። ሲቀጥል ደግሞ አንዳንድ ነገሮችን ማስተካከላለሁ ብሏል። አስተካከል እና ደስ የሚል ነገር ነው። ከእናንተ ማየት መስማት የምንፈልገው እንደኒ ፍላጎታችሁ የተመሳሰለ ላይክ ና ሸር፣ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉትኝ። የብሩኬ እንቁላል እንዴት አያችሁትኝ? እናንተ የተመቻችሁ ኮሜንት ላይ ጠብቃለሁ ማለት ነው። ግን የተንኮልህ ብዛት ውስጥ ማም እንቁላል ሰርጥ አንዴ ሽንኩርት ላብዛበት አንዴ ሽንኩርቱን ጎረድ ጎረድ አርጊ ላስገባበት። ማለት ያው ሀይሚ ሽንኩርት ፍጥጥ ስላልወድም አትወድም አላያችሁ የምትወደውም አትወደው ራሱ ጠንቅቆ የሚያቅለች ነው። አቦ ይመችህ። አንድ ሰው የሚስቱን ባህርይ፣ ጸባይ፣ ምግብ የምትወደው ማትወደውን ነገር ጠንቅቆ ሲያቀ እንዴት ደስ እንደሚል የሆነ ኮንፊደንስ የተሞላ ለሚሆነ ገባችሁ አደለና እኔ ውስጥ ብቻ ዋናው መስራት ነው። ቁርስ ማብላት ነው። ይደገም፣ ነገም ተነጎዳም ይልመድብህ፣ ኩሽናውን አየት ጎብኘት እንድታረገው፣ እኔ ያው በዛው ምርቃቴ ነው። አንዴ ሰርተህ ብን ብለህ እንዳጠፋ። ደግሞ ሽንኩርት እኮ መክተፍ አልቻልክም ቡራዬ፣ መለማመድ አለብኸው ነገ ላይ። አሁን ሀይሚ ስትወልድ የምታርሳት አንተነህ ሌላ ማን ሊመጣል ነው? እንደገና ገንፎ ማገንፋት መልመድ አለብህ ካሁኑ ማለት ነው። ፍርፍርም መስራት እንቁላል ብቻ አይደለም እና እኔ የእህትነት ምክሬ ነው እየሰጥ ያለሁት የምሬ ነው። በጣም ጎበዝ ጀግና ነ ሀይም የኔ ቆንጆ ልዕልተዋ ማለት ነው። እንደዚህ ፈልሰስ ብለሽ ምግብ አሰራቸው ወንዶችን። እሺ አንቺ ብቻ ነሽ ሴት ቤት ውስጥ እና እንዳትጎጂ፣ አንቺ ብቻ እየሰራሽ። የእህትነት ምክሬ ነው ቤተሰብ